ኦ ማይ ጋድ ልጅ ተሳዳቢዋ ቤታ የሀቢባ ጓደኛ አለ አሁን ተጣሉ እንጂ ጆከር እኮ የሀቢባ ጓደኛ ነበር። እኮ ነው በእናትሽ ትዳር የሚያፋታው። ፊ በልጣት አለው። በልጅ አስበሻል። ሀውነት ሶስት ልጅ ቢኖርሽ እንዴት እንደምትሸቂባቸው በልጆች ሶስት ልጅ ሁለቱ እንዲከሸቀልሽ፣ በሶስቱ ደግሞ በደምብ ነው የምትሸቂው፣ በደምብ ሶስቱን ድርድር ታረጊና ሴት ደግሞ በትንሽ ደቦጭ ነው ልጅ የምትወልጁ። ድቡጭ ጸጉሯ ብዙ ምናምን። ከዛም በኋላ እንዴት ተምሰሪባት አስበሽ። ወር ቲክቶክ ላይ ብታረግዢ፣ አርግዘሽ ደግሞ እርጉዚ፣ ቤቢ ሻወር፣ ቲክቶክ ሻወር ምናምን እያልሽ ኬክ እየቆረጭ እንዳሳብ ነው እናቱ። ስለዚህ አሁን ብታረግ የለም መጠጡ ምናምን ቀንሰሽ ብታረግ ልታደረግ ገንዘብ ትሰሪያለሽ በጣም አራስ ቤት ደግሞ ተኝተሽ የማርያም አራስ ገንዘብ ትሰሪበታለች ከዛም በኋላ ልጅቷ ከተወለደሽ በኋላ ክርስትና ሴት ነው ደግሞ የምትወልድ ይገርምሻል ክርስትና ትያለሽ በሰማንያ ቀኗ ያ በሰማንያ ቀኗ ክርስትና ትያለሽ ከዛም በኋላ ትሸቄያለሽ በልጅሽ አንድ አመት በርዝዴ ያለች ኖ ስድስት ወር ስድስት ወር ሴሌብሬሽኑ ማብዛት አለብን። በነገርሽ ላይ ልጄ ጥርስ ያወጣችበት ቀን ነው ዛሬ። ኬክ ቆርሳለሁ። ከዛም ቲክቶክ ላይ ሽን ትገብቻለሽ። ትሰሪ ያለሽ በልጅሽ። ልጄ ዳዴ ያለች። ኦማይ ጋድ ኦማይ ጋድ! አዶ ወለሜ ስመላሽስ። ከዛም በኋላ ትሰሪ ያለሽ ሰውነትሽን እየተሰራሽ ነው። ምንም ጌታ ኢየሱስ እየሰራኝ ነው። ውብና ድንቅ አርጌ እንደሰራሽ አሁን ማስተካከልሻለሁ እያለ ነው። ቆንጆ የምን ማሰራት ነው እናቴ? እኔ ልጆች አሉኝ እኮ ምን ይቀርብኛል? እኔ ውፍረቴ አይላም፣ አይ ውፍረቴ ምን ይቀርብኛል? ለማን ነው ምሰራው በዚህ እድሜ? ሴኔ ነው ምሳሌ ልብስ የመስራት ኖ ኖ እና ምሰራው እኔ ሴኔ አይደለም። እኔ አልጋ ንጣፊ ነኝ። አልጋ ነጠፋለሁ። ስፖርት ብቻ ምግብ ዘጋኝ ነኝ። ምን እንደሆነ አላውቅም። ችን ሰሞን የፋኖ ፍቅሩ ፍቅር ይዞኝ ነው መሰለኝ። ከዛ ነው ወደ ሀቢባ ሽቀላ ኦ ማይ ቤቢ ሴድ ማማ ቱዴይ ኦ ማይ ጋድ ኬክ ይቆረሳል ይሄ ከዛ ኢንቢትዊን ደግሞ የሳይመን የአሜና የእሷን የሀፍ በርስዴይ ፉል በርስዴይ ያ እንደዚህ እያልሽ ገንዘብ ትሰሪያለሽ፣ ይሰራል። እና ስሚ በጣርግዥ አርግዥ ወለጂ አስብሻል። አረገዝኩኝ አሳይተሽ እሱም ይሰራል። ፑሽ ፕሬዘንት ቤቢ ሻወር ፈርስት ትራይም ሚኒስተር ሴሌብሬሽን፣ የፈርስት ትራይም ሚኒስተር ሴሌብሬሽን። ኦ ማይ ጋድ ዛሬ ሰከንድ ትራይም ሚኒስተር ነው። ዛሬ ደግሞ ምስር አማረኝ ምናምን እያልሽ ምስር ወጥ እየሰራው ነው። ቤቢ ምስር ወጥ ሰርቶ አብላይ ጊፍት ትሰሪ ያለሽ። ሶ ልጅቱ እንደውም አዲሱ ልጅ ማለት ምትረገዟ ከሆዲስ ጀምሮ ነው ስራ የምትጀምረው። ያ ቁራቄ እንኳን ሚስቱ ሞታ ነው፣ ቁራቄ የተረገዘ ቀን ነው ስራ የሚሰራው የተረገዘ ሆን ውስጥ ሆነክሎጌ ወይ ያህልግላ ጉራጌዎች ታውቃላችሁ፣ ወዳችኋለሁ። በጣም እኔ እኮ ጉራጌን አታውቀውም ነው ያልኩት። ግራ ገባኝ እኮ ጉራጌ እኮ ሴሌብሬሽኑ የሀዘንም የደስታውም ሲያካብዱ። የጉራጌ ሰርግ እኮ ሰፈሩን እኮ አስራ አምስት ቀን ሲያደነቁሩናል እንደሚውሉት እግዚአብሔርን ጉራጌዎች

እያደጉ ነው። ምናምን ኢንተርኔት ላይ መውጣት አልፈልግም ይሉሻል። እውነቴን ነው ኢንተርኔት ላይ መሆን አልፈልግም። ዶምፒዮት የሆነ ኢንተርኔት በቅርቡ ይመጣብሻል። ስለዚህ አዲስ ሰራተኛ መቅጠር አለብሽ። አርግዢ፣ ብህውነት፣ አርግዢ፣ አርግዢ። ልጅሽ ከሆድ ውስጥ ጀምሮ ስራ ይሰራል። ጉራጌ፣ ጉራጌ፣ ጉራጌ ከሆድ ውስጥ ጀምሮ ስራ ይሰራል። የኔ ልጅ ብታዩት ካረገዝኩት ጀምሮ ስራ ይሰራል። እንደዛ ነው እና ሀውነትዬ የኔ እናት የኔ ቦቦ የኔ አልቃሻ ውይ ስታለቅሽ ደግሞ አንጀቴን እኮ ነው ያ ያሳዝንሽኝ ሆነ በጣም አዘንኩ። ስለዚህ አርግሽ እንዳሳብ ነው የቢዝነስ አይዲያ ነው የሰጠች። ከባድ ቢዝነስ አይዲያ። ይህን ፕሮፖዛል ጽፌ እንትን ብሆን በጣም ብዙ ሰው ይከብርበታል። እና ከእርግዝና ጀምሮ ባሌ እግሬን አሸኝና ደከመኝ፣ ውህ ምናምን አልጋ ውስጥ ሆንሽ ምናምን አቅለሸለሸኝ። ያ ምን ያሽልሻል ሎሚ ጊፍት ስጡኝ፣ እንደዚህ እንደዚህ እያልሽ አንበሳ አማረኝ አንበሳ ጊፍት አማረኝ፣ እንደዚህ እንደዚህ እያልሽ ሲያ ለምን አላለቀሽም ልጆችሽን ሲሰደቡ? የኔ ልጆች ክብር ከማንም ልጆች ክብር አይበልጥም። የሚሞቱ ህጻናቶች አሉ፣ የታመሙ ህጻናቶች አሉ፣ በካንሰር የሚሰቃዩ ህጻናቶች፣ የተራቡ ህጻናቶች አሉ። ሰው ተናገረ ልጄም ብዬ ዚያር ፋይን ዚያር ፋንክሽንም ፋይን። እንደውም ያቃጥሉኛል ልጆቼ ምግብ ሰዎች አይናችሁን ክፈቱ። ሴት ብር ነው። ትናንትና ትናንትና ሱቅ ከፈት ሱቅ ነው። አሁን ውጪ ያለችው ገባኝ። ሁሉም ሱቅ ከፍቷል። በቃ ሱቅ ከፍቷል። የገበያው የእሷ ደርቶ ጊፍት ሰርተወታለች ልጆቿን በማሰራት ስለዚህ፣ የእኔ ልጆች ክብር ተይ፣ ዝም በይ። የእኔ ልጆች ክብር ከሚሞቱት ህፃናቶች ክብር አይበልጥም። ከታመሙ ህፃናቶች ክብር አይበልጥም። አንጀቱ ተጣብቆ ተርቦ የተራበ ልጅ እያለ በስንት ነገር የሚቃጠሉ ህጻናቶች የሚሞቱ ህጻናቶች እያሉ ልጆች የተሰደቡ። የአንቺ ልጅ ከማን ዲፍረንስ ከእኔ ልጆች ምንድን ነው ልዩነቱ? የሳይመን የእኔ ልጆች እኮ እኔ እርጉዞኝ እኮ ልጆቼን አቅፌ እርጉዞኝ ዘግዝቆ እኮ ጆከር ሰርቦኛል። እኔ ግን ተርስቴ ነው፣ ዛሬ ነው ያልኩት። በምንድን ነው የምገናኘው? እና ይህንን ነው እኛ ጊዜ የለንማ እናቱ እኛ እኮ ስራ በር ላይ ቆሜ ነው የማወራቸው ስራ ቦታ ጋር እኮ ነው ያለሁት የምሬን ነው ቅንድቤ ቅንድቤን አዎ አሰራለሁ ቅንድቤን አይዶንኬር እናንተ ቀልዱ እናንተ እኔ አይዶንኬር እኔ እኮ አልተሳደብኩም እኔ እኮ የሀቢባ ልጆች አልተሳደብኩም እሷ ናት በዋሰ ተሰደበችኝ ያለችው እንጂ እኔ አልተሳደብኩም እኔ እስካሁን ማስረጃ እየጠየቅኩኝ እኮ ነው የለም ማስረጃ ልጆቼ እንደንቆሮ አለች ምናምን ውሸት ነው። ይወላችሁ ምን አለች መሰላችሁ? ልጄ አንዳ ሲወለድ ጆሮ ዴፍ ነበረ መስማት አይችልም ነበር። ዴፍ ሜዲካልም ህጋዊም ቃል ነው። ባይ ዘ ወይ ፍ ዴፍ ነበረ። ከዛም በኋላ ሰርጀሪ ተሰራለት ይሄ እንዲሰማ የሚያደርገው ማለት ነው። ሰርጀሪ ተሰራለት እና ከዛም በኋላ ምንድን ነው ያለችው ስፒች ቴራፒ መሄድ አለበት ልጅ ያለች። ስፒች ቴራፒ ልጅ ሲሄድ በአረብኛ ወይስ በእንግሊዘኛ ላርግልሽ ተባልኩኝ። በእንግሊዘኛ የሆንልኝ ሞር ኢንተርናሽናል ቋንቋ ስለሆነ፣ ሶ ልጇ እንግሊዘኛ ብቻ የሚያወሩት ልጆቿ አማርኛ አይችሉም። ባይዘወይ እንግሊዘኛ ብቻ የሚያወሩት ቢኮዝ ኦፍ ስፒች ቴራፒ ሶ፣ አማርኛ ልጆቿን አታወራቸውም። ለምንድን ነው ስባል፣ ቶሎ ከቻፐን እንዲያደርግ ምናምን። ይሄ ደግሞ ትክክለኛ ነገር አይደለም። ስፔች ቴራፒ ምናምን እኔ ያለፍኩበት ነገር ነው። ስለዚህ ልጆቻችሁ የተለያየ ቋንቋ ቢያወሩ የተለያየ ቋንቋ ቢያወሩ ወርድ ባንካቸውን ያስተካክላል፣ ቃላት አወጣጥን ያስተካክልላቸዋል፣ ኮግኒቲቭ ስኪላቸውን ራሱ ያሳድጋል ምናምን እና መልቲሊንጓል ሀውስ ሆልድ ከሆነ አሁን እኔ ቤት ኦሮምኛ ይነገራል፣ አማርኛ ይነገራል፣ እንግሊዝኛም ይነገራል። ሞስት እንትናቸው የኔ ልጆች እንግሊዘኛ ነው። አማርኛም ፒክ ነው። ስፔሻል ሁለተኛው ልጄ በጣም አማርኛ ፒክ እያደረገ ነው በጣም። ስለዚህ መልቲሊንጓል ሀውስ ሆልድ ከሆነ ስፔሻሊ፣ እዚህ ውስጥ ስፒች ዲሌይድ ልጆች ያላችሁ፣ ስፒች ቴራፒ ሊያስፈልገው ከሆነ ልጅሽ እንግሊዘኛ ብቻ አታውሪ። አንቺ በምትግባቢበት ቋንቋ ልጅሽን ብታዋሪው ሞር ማለት ነው ቃላት ባንካቸውን ያሳድጋል፣ ቃላት አወጣጣቸውን ያሳድጋል፣ ብዙ ነገራቸውን ኮግኒቲቭ ስኬዳቸውንም ያሳድጋል። ግን እቺ ሴትዮ ያለችው እንግሊዘኛ ብቻ አውሪው። ቁቤርቤርስ ቋንቋ የምናወራ ከሆነ ቤት ውስጥ እሱን ነው ልጆችን እያወራሽ ማሳደግ ያለብሽ። በጣም ጥሩ ነው በነገርች ላይ በጣም ጥሩ ነው። እሷ ግን ያለችው እንግሊዘኛ ብቻ ነው ልጆልጆቿን አቢባ እንግሊዘኛውን ሳችል እንግሊዘኛ ነው ልጆቿ የምታወራቸው። ሶ እንዴት ነው ቋንቋቸው የሚያድገው? እኔ በእንግሊዝኛ ነው የምሰረው፣ ከስተመር ሰርቪስ ስራ ነው የምሰራው። በእንግሊዝኛ ነው ከኮርኮሮች ጋር ኮሚኒኬት ማድረገው። ግን እስትራግል እንደማድረግ ታውቃላችሁ። ከአምስት አመት ልጅ ጋር መግባባት እውነቴ ነው እስትራግል አደርጋለሁ። ምክንያቱም ያኔ ለምን አላለቀሰችም? ይሄ ታደስድም ነው አሁን ይህንን ስላልኩኝ ይሄ ስድብ ነው? ንገሩኝ እስቲ፣ ልጅን ስድብ ነው? የቱ ጋር ነው ስድቡ? ሰደበችኝ ያለችው ይሄ ልጄ ልጅ እንደውን እንቆሮ ያለችው ያለችው ይሄ ስድብ ነው ይሄ ስድብ ነው ወይ? አሁንም እናቶች የሰጠችው እንትን ብዙ ሰው ስለሚከተላት ዴንጀረስ ነው፣ በጣም ዴንጀረስ ነው። እኔ ራሱ ፌን ያደረኩበት ነገር ነው። በመጀመሪያ ልጅና ምንድነው መልቲሊንጓል መንትሊንጓል ከሆናችሁ እሱ ነው የተለያየ ቋንቋ ልጆቻችሁን አስተምሩ። ቀጥሎ ልጆች ቤታችሁን ሚዩት አድርጉ፣ ብዬን ያስተማርኩ ቤት ሚዩት ማድረግ ማለት ቲቪ ማጥፋት የሚያወሩ ቶዮችን ምናምን መነቃቀል ባትሪያቸውን መነቃቀል እና ላይክ ሞር፣ እንደ ገጠር እንደ ኢትዮጵያ ገጠር እንደመኖር ማለት ነው። እሱ በጣም ለስፒች ይረዳል። በነገራችሁ ላይ ብኮዝ ብዙ ሰው ያወራል። ልጆች ደግሞ በኢሚቴሽን ነው የሚማሩት ገብታችኋል። ይሄንን ነው ከዛን ኦሮሞ ጊፍተሮቿን ለመያዝ እኔ ማለት ነው። እኔ ልጇን ደንቆሮ አለች። እኔ ደግሞ በመጽሐፍ ቅዱስ የሰው ልጅ ደንቆሮ ብሎ መሳደብ መንግስተ ሰማያት አያስገባም። እውነቴን ነው። እንደ ግብረ ሰዶማዊ መሆን ነው፣ እንደ ነብሰ ገዳይ እኩል ነው። መንግስተ ሰማያት አትገቡም። የሰው ልጅ ደንቆሮ አይባልም። የምሬ ነው። በጣም ኃጢአት ነው። በጣም ኃጢአት ነው። ትልቅ የሰጠችው እሷ ናት። አሁን ይሄንን ልጇን እንደን ብሎ ሲሰርቡ የተናደደች አይመስለኝም። ይቅርት አድርጉልኝ ደስ ሚላት ይመስለኛል። በጣም ደስ ሚላት ይመስለኛል። ወደ ቢዝነስ ኦፖርኒቲ ብላ የምትነሳ ይመስለኛል። ሆነ ክ መ ቲክቶክ ላይ ደስ ሚላት ነው ይመስለኝ። ይቅርት አድርጉልኝ። ስለዚህ ድራማ ነው። ሺሜድ መኒ በረሰራች፣ ከዛም በኋላ ኬክ ቆረሰች። በቃ ይሄ ነው። የጀመረችውን ቤት ትጨርሳለች። ኢትዮጵያ ይሄ ነው እውነታ። ይሄ ነው በእውነት የምሬ። ልጇ ደንቆሮ ብሎ በመሳደቡ አዝና አይመስለኝም፣ አዝን አይመስለኝም። እኔ ልጆቼ ከዚህ በላይ ተብሏል። እነ ጂጂ ክያ፣ እነ ጫልቶ ኦሮሚያ ከሁለት ሳምንት በፊት ልጆቼን ምን ሲሉ እንደነበረ ሰምታችኋል፣ ሰምታችኋል መቼም። እንደው ከኔ በላይ ተብሏል። ልጁ ከኔ በላይ ተብሏል። እምሬ ነው በጣም ሶሻል ሚዲያ ላይ ይመጡ እና ዘውላፍ ደስ መልዳውን ያለቅሳሉ፣ ምናምን ብርሜክ ያደርጋሉ፣ ብርሜክ ያደርጋሉ። ይህንን ካልተረዳችሁ እኔ ምን ማድረግ እችላለሁ? ወዶች፣ ማሮቼ አላስተካከል አይ ሉክ ፐርፌክት። ይሄን ፊልተር ደግሞ ይጂ ስራ ብገባ ደስ ይለኛል። እናንተ እንዴት ያሳምራል! የምታውቁኝ ሰዎች ይሄን አይመስልም። በነገራችሁ ይሄ የቲክቶከሮች ይለም ትዳር የሚያፋጣውን ፊልተር አድርጌ ነው ያን ፊልተር እናቱ ፊልተር ትዳር የሚያፋታው ፊልተር ይመጡና በቃ ይሉባቸዋል። አነቀ በቃ ሚስቱን ዞር ብሎ ሲያሻሽ አስራለች የሱን ካል ሲያርጋለች ነጭና ጥቁር ካል ሲያርጋ ቤት ውስጥ እያለች ነው ሚስትየው። ከዛ ነች እችን ደግሞ ሲያት ትላለች ከዛም በኋላ ይመጣና አንበሳ አንበሳ ባልፈልጊ ባል የለም ቲክቶክ ላይ ባል የለም ቲክቶክ ላይ ባል እንዳትፈልጉ ባይዘወይ ቶክቹ አለ ግን እዚህ ውስጥ አንድ ቁጥር ጻፍ ሚስቶች የፋሲካ አንባ አዎ እና ይሄንን ነው በቃ አሁንም፣ የእኔን ማስረጃ እኔ ልጅሽን ሪከርድ አለኝ ስትይ እሰምችሻለሁ። አንድ ቀን ማስረጃ ብታሳይ ጥሩ ነው፣ ደስ ይለኛል። እኔ ብር ቀጣለው፣ ከቲክቶክ ጠፋለው ብያለው፣ ይቅርታ ጠይቃለው ብያለው። ልጅሽን ሀቡነት ደንቆሮ ብላይ ብዬ ስሳደብ እኔ እንደማልለው ማንም ያውቃል፣ ጠላቴም ሴጣንም ያውቃል። በዚህ ባይዘ ወይ እንደዚህ ብዬ እንደማስሳደም እንኳን አምላኬ እና ማለት በቅርቡ ስድስት ላስድስትን ስለምታመልኪ ብዬ ነው። ወይ ድፍረቷ! ጂጂ እየረገጠችሽ ነው ታዲያ። እኔ ቆሻሻን አረግጥ ምን ማድረግ ይቻላል? ንጹህ ቦታ ነው የሚረገጠው። ትርገጠኝ፣ እኔ ግን መልሼ ቆሻሻን አረግጥ። እኔ ገርመኛ። እኔውም በማን ብሰደብ እንደምናደር ታውቃላችሁ? ኤልሻዳይ ብሰደብኝ ታስለቅሰኛለች። አዲሱ መኪናም ተበላሸ ብላ ስለዚህ ሳይመን መስራት አለበት። አሁን መክሬያታለሁ። ሀቢባ አርግዢ፣ ከዛም በኋላ ከእርግዝና ጀምሮ ልጁ ስራ ይሰራል። ሪል ኦርጋኒክ ይህን ምክር አድርሽልኝ ሀቢባዬ። ትናንትና በነ ሳይመን ስትነግጂ አይችሻለሁ እኔ ደግሞ እንደ ምክር ብታረግሺ፣ ሶስተኛ ልጅ ብታረግሺ፣ ልጁ ከእርግዝና ጀምሮ ስራ ይሰራል። ስታረግሺ ምስር አማረኝ፣ እንትን አማረኝ፣ አንበሳ አማረኝ፣ ዩኒቨርስቲ አማረኝ፣ እንደዚህ እያልሽ ሰውን ጋዝላይት ማኒፕሌት እያረግሽ ከእርግዝና ጀምሮ ልጁ ሆድ ውስጥ ጀምሮ ስራ ይሰራል። እነሳይመናውን በቅርቡ ኢንተርኔት ላይ መሆን አልፈልግም፣ ትቅረሽኝ፣ ካሜራ ወደ ፎነ ወይ ማሚ ምናምን ስለሚሉ ውሽ። ይሄኛው ህፃን ግን ሆድ ውስጥ ጀምሮ ስራ ይሰራና ለሚቀጥሉት ስምንት ዘጠኝ ዓመታት እንትን እንደ ታክሲ የለም፣ እንደዛ ስራ ይሰራል። ና ብታረግሽ፣ እንደ ሀሳብ ብታረግሽ ጥሩ ነው። አርግዘሽ ከዛ ልጁ ከሆድ ውስጥ ጀምሮ ስራ ይሰራል፣ ገንዘብ ያመጣል፣ የገንዘብ ምንጭ ይሆናል። ስትወልጂ ደግሞ ለክርስትና ቤቢ ሻወር እያልሽ ልጄ ጥርስ ወጣ፣ ዳዴ አለ፣ ማሚ አለ፣ ልጄ ሮጠ ሄደ፣ ልጄ በሀፍ በርዝዴ፣ ሶስት ወር ስድስት ወር ዘጠኝ ወር አንድ ዓመት እያልሽ በርዝዴ፣ እንደዚህ አይነት ነገር የለም ዳዲ አለ፣ ልጄ ጎረቤቴን ስንጠራ ሀና አለ፣ እንደዚህ እያልሽ ሴሌብሬት፣ ኬክ እየቆረጥሽ አይ አለወነ ክራይ ምናምን እያልሽ ማለት ነው። አለወነ ሚስ ማይ ኢሞሽንስ እንደዚህ እያለቀሽ ማለት ነው። እንደዛ ብታረጊ ብዙ ቆንጆ የቢዝነስ ኦፖርቹኒቲ ይሆንልሻል፣ እና እንደ ምክብር እንደ ሀሳብ ነው። ቢኮዝ ትናንትና በነ ሳይመን ስትሰራ ይቻሉ ሳይመን፣ ይሄ በጣም ቆንጆ ልጅ ነው የኔ ደፎች ሲያምር ጸጉሩ ሲያምር፣ እግዚአብሔር ያሳደገው በእነሱ። አሁን እነ ሳይመን ምናምን በቅርቡ አይሰሙሽ ምስሜ ድፍን ነው ማሚ ካሜራ ዞር አርጊልኝ ምናምን ይልሻል። እያደጉ ነው አሜንዬ፣ የሚያደገች ነው። ስለዚህ አዲስ ልጅ ግን ቢሆን ለሚቀጥሉ ስድስት ሰባት እስከ ዘጠኝ ዓመት ምርጥ የቢዝነስ መስሪያ እንደ ታክሲ የለም እንደሱ። ከሆድ ውስጥ ጀምሮ እንትን ይላል እና በቃ። ትክክለኛው ጉራጌ ጉራጌ ሚስቱ ሞታ ሱቅ ይከፍታል። ጉራጌ ተረግዞ ከሆድ ውስጥ ሆኖ ነው ስራ የሚጀምረው ምናምን የሚለውን ነገር ፕሮፍ ታደርጊ፣ ለናንት ጉራጌ መሆንሽንም ታሳይናለሽ። ስለዚህ ይህን ነገር ብሰሪበት ደስ ይለኛል። ሀቡነት እላለሁ። እርጉዝናት ሁሌ ነው ሁለት አመት እኮ ነው ያረገዘች። ሁሌ እኮ እርጉዝ ነኝ ትላለች። እኔንም እኮ የዛን ጊዜ እንትን ስትለኝ እኔ እርጉዝ ናት ተዋታ ትናገሯት ምናምን ስል ነበር ያ እና ብታረግዝ እኔም ደስ ይለኛል። እኔም መጥቼ ጊፍት ይሰጣለሁ ለቢዝነሱ ቢዝነሱን ሰፖርት አደርጋለሁ። መጥቼ እልሻለሁ። እናቱ በሉ እኔ ስራ ሊሄድ ነው። እንግዲህ የቆጭ ብለን እንግዲህ ማዳም ቅመሞችን ሰብስቤ አልሰክስም፣ አልሰክስም። እንዴት ይረገዛል? እናንተ ሀርድ ሊከር የምጠጩን ደግሞ አቁሚ። መጀመሪያ ማንሽ ሀቢብ አቡነት የሀርድ ሊከር በዛ ትልቅ እቃ ምናምን የቀዳሹ ትዝ አለሽ? ሀርድ ሊከር አቁሚ። የለም እና አርግዢ ወለጂ ስራ ስሪበት። በልጁ ይመች፣ መልካም ስራ ያ ስራ ትስራ። እንደ ታክሲ እንደ ሱቅ ምናምን ነው የሚቆጥሩ። አሁን አንቺ አዲስ ልጅ ብትወልጂ፣ ብታረግዥ ልጁ ከሆድ ውስጥ ጀምሮ ስራ እንደሚሰራ አልጠራጠርም አልጠራጠረም እነ ሳይመን በንጹህ ልጅነታቸው ትናንትና አምጥተሽ እንደነገርሽባቸው አዲሱ ልጅ ከሆዱ ጀምሮ ከወዲሽ ውስጥ ጀምሮ ሶስት ወር ሞላው ልጄ፣ እንደዚህ የሆነ እግር አወጣ ሆድ ውስጥ ልጄ ደግሞ እንዲህ ያለ አምስት ፓውንድ ተብሏል። አሁን እንደዚህ እያልሽ ኬክ እየቆረጥሽ ደግሞ ሁሌ ኬክ ይቆረስ። ኦኬ እንደ ሀሳብ ነው፣ ሴሌብሬት ነዋ። ስለዚህ ሰው ደግሞ ጊፍት እንዲሰጥ የአሜሪካ ዲያስፖራ አድደዋ አይደል? ኬክ ባየ ቁጥር ያ ኬክ ባየ ቁጥር ጊፍት መስጠት ካልሰጠው ካልሰጠው ይላል። የአሜሪካ ዲያስፖራ ባህሪያት ነው። ስለዚህ እሱን አርጊበት። ኬክ ሁሌ በቃ ፎሬን ሬዝን ልጄ የላይኛው ጥርሱ ወጣ፣ እንደዚህ እያልሽ እንትን የምትይኝ ጥሩ ነው። ጀለሲ አው ጀሪዬ በጣም ጀለስ ነኝ። እና ሀቡነት ከእንደገና በአመት ደግሞ እንዳትረሺ። ዲቪም ወይ ዲቪም በሉ ቻው። ሰላም ዋሉ ባሉ ስራ ልገባ ነው።